አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጋሞላር ነኝ። እንዴት ናችሁ? ደና ናችሁ? አለን። አልሐምዱሊላህ፣ እኔ በጣም ደና ነኝ። ብዙ ልጆች ወደ ሀገር መግባት ፈልጋችሁ፣ ነገር ግን ኢትዮጵያ ያለ ሰው ኑሮ ውድ ነው። ሁለት መቶ ሺ ብር አለኝ፣ መቶ ሺ ብር አለኝ፣ ሶስት መቶ ሺ ብር አለኝ፣ እንዲሁም ከዛ በላይ አንድ ሚሊዮን ብር አለኝ፣ ምን መስራት ይችላሉ ብላችሁ ስትጠይቋቸው ልክ ኢትዮጵያን እንደ ገሃነብ እሳት ወይንም ጃሀነብ እሳት አስመስለው የሚናገሩ ኢትዮጵያ ውስጥ የራሳቸውን ህይወት የሚኖሩ ሰክሰስፉል አድርገው እናንተ እዛ ሀገር ሰርታችሁ ያላመጣችሁትን ቤትና መኪና ገዝተው ተደላድለው የሚኖሩ ከቤታቸው መሶብ ቆርሶ የሚበሉ ነገር ግን እናንተ መታችሁ ያንን ህይወት እንድትኖሩ የማይፈቅዱላቸው ብዙ ምቀኞች አሉብን። ለምሳሌ እኔን ከወሰዳችሁ እኔ አረብ ከአረብ ሀገር ወደ ኢትዮጵያ ስመጣ ማንንም አላማከርኩም። እዛ ያለችውን ጓደኛዬ ሊሄድ ነው ስላት፣ አንቺ ብትሄጅም ጉሊት ከሰል መሸጥ ካለብሽ ትሸጫለሽ፣ አንቺ ጀግና ነሽ ነው ያለችኝ። እና የእሷን እንደዚህ ሞራላዊ ንግግር እስካሁን ድረስ አልረሳውም። መቼ የምረሳው ነገር አይደለም፣ ለእኔ ሞራል የሆነችኝ። ብዙ ሰዎች ደግሞ እንዳ ወይ ኑሮ እንዲ ነው ብሎ ያሉኝ ሰዎች አሉ። እኔ ግን ሚኮረኩመኝን ይልቅ የሚያበረታታኝን ምክር ብቻ በመቀበል ወደ ኢትዮጵያ መጥቻለሁ። እንደምታውቁ በአሁኑ ሰዓት ኑሮ ኢትዮጵያ ላይ ነው እና ምን ለማለት ፈልጌ ነው? ወደ ኢትዮጵያ መግባት ስትፈልጉ ወይንም ስታስቡ በፍጹም ማንንም እንዳታማክሩ። ያ ማለት የያዛችሁን ይዛችሁ ወስናችሁ። ዋናው ነገር ውሳኔ ነው ደርሼ ሁኔታውን አይቼ እመለሳለሁ ሳይሆን በቃ ባለችኝ ነገር ሀገሬ ላይ ሰርቼ ደስተኛ ሆኜ እኖራለሁ። ናቲ፣ ምንም አይነት ኳኳታ አልፈልግም፣ ምንም አይነት ድምፅ አልፈልግም። እሰራለሁ፣ እለወጣለሁ የሚል ቆራጥ የሆነ ውሳኔ ያስፈልጋቸዋል። ሁለተኛውን ደግሞ ልበ ሙሉነት ነው። ልበ ሙሉነት ለምሳሌ በቃ በሀገራችሁ እና በራሳችሁ ሰርቶ መለወጥ እርግጠኛ መሆኑ በደንብ እርግጠኛ ሆናችሁ ያላችሁን ይዛችሁ ወደ ሀገራችሁ መምጣት ነው። ሶስተኛው ነገር ደግሞ ምንድን ነው? ወደ ኢትዮጵያ ስትመጡ ለምሳሌ ምን ይዤ ልምጣ፣ ምን ባመጣ ይጠቅማል ምናምን የምትሉ ልጆች አላችሁ። አንደኛ ማምጣት ያለባችሁ ዋነኛው ነገር ቀረጥ ከሌለባችሁ ነው። ቀረጥ ከሌለባችሁ የልብስ ማጠቢያ ማሽን፣ ኦብን እና እነዚህ ሶላር መብራቶች ምናምን እነሱን ይዛችሁበት መጡ የተሻለ ነው። ልብስ ደግሞ ከፓንት ጀምሮ ነው የምላችሁ። ከፓንት ጀምሮ ከዛ ሀገር ብታመጡ ኢትዮጵያ ውስጥ ያለ ሰው ልብስ ወይ የዛ ሀገር ልብስ ይሉሻል። ውሸት ነው። እነሱ የዛ ሀገርን ልብስ ነው እዚህ የሚዘንጡበት፣ ሼን ነው እዚህ የሚዘንጡበት። ነገር ግን ልክ ከሌላ ዓለም እንደሚያመጡ አስመስለው ያንችን የምታመጪውን ዕቃ አመሰግናለሁ ብሎ ከመቀበል ወደ ማጣጣል ነው የሚዞሩትና በፍጹም እንዳትሰሚያቸው። ልጅ ካለሽ ለልጆችሽ፣ ቤተሰብ ካለሽ ለቤተሰቦችሽ፣ ለረጅም ጊዜ ልብስ እንዳትገዢ አርገሽ ይዘሽ መምጣት አለብሽ። ለምሳሌ ለሶስት ለአራት ዓመት ለመሰለሽ ያለሽን ገንዘብ ማኔጅ አርገሽ ስራ ጀምረሽ እስክትቋቋሚ ድረስ ወጪ እንዳይኖርብሽ ማለት ነው። ቤት ሳልሰራ ብላችሁ የምትጨነቁ እናንተ ስትኖሩና ጤና ስትሆኑ የትም ከሰራችሁ መስራት እንደምትችሉ ራሳችሁን ማሳመን ነው። ኢትዮጵያ ውስጥ ተሰርቶ ቤት ይሰራል፣ መሬት ይገዛል። እኔ የአብሮ አደጎች ምንም የሌላቸው ከሀገር ሳይወጡ ግን ምን የመሰለ ቤትና መሬት ያላቸው ከኔ የበለጠ ብዙ አሉ። ስለዚህ ዋናው የራስ ውሳኔ ነው። ራስን ማዳመጥ ነው። የሚያስፈልግሽን እቃ እዛ ሆነሽ ማሟላት ነው። ሁለተኛ ነገር ደግሞ እንደመጣችሁ እንደመጣችሁ ሁለት መቶም ሆነ ሶስት መቶ ሺህ ብር ካላችሁ ተከራይታችሁ በኪራይ ቤት ሶፋው፣ ቁምሳጥኑን፣ አልጋው ምናምኑ አትበሉ። እውነቴን ነው ምላችሁ ፍራሽና ወንበር ካላችሁ በብራችሁ ተንቀሳቅሳችሁ ሁሉን ነገር ከስር ስር ቀስ እያላችሁ ትገዛላችሁ። በአንድ ጊዜ ብራችሁን ለመስራት አትሞክሩ። በአንዴ ብራችሁን በቤት እቃ አውጥታችሁ ጨርሳችሁ ድጋሚ ስደት አትወጡም። ሁሉን ነገር ቀስ እያላችሁ ግዙ፣ ቀስ እያላችሁ ስላችሁ። ለምሳሌ ኪራይ ቤት ከሆነ ያላችሁ ምንጣፍና አንድ አልጋ ከገዛችሁ፣ ትንሽ ወንበር ጠረጴዛ ከገዛችሁ፣ ምሰሩበት ተከራይታችሁ መክፈል ስራ መጀመር ከቻላችሁ በፍፁም በሶፋ ላይ ብራችሁን አውላችሁ ባዶጃችሁን እንዳትቀሩ። በፍፁም ባልጋና ቁም ሳጥን ላይ አውላችሁ ባዶጃችሁን እንዳትቀሩ። እንደገና ደግሞ ልነግራችሁ የምፈልገው ከስደት ኢትዮጵያ ስትመጡ ብዙ ሰዎች ኮንትራት ታበዛላችሁ። ኮንትራት ታክሲ፣ ኮንትራት ባጃጅ፣ ኮንትራት መኪና እያላችሁ ብራችሁን ያለ አግባብ በኮንትራት ትጨርሳላችሁ። እንደ ህዝብ ከህዝብ እኩል ትራንስፖርት ላይ ተጋፍታችሁ ገብታችሁ ነው መጠቀም ያለባችሁ። ምክንያቱም ኮንትራት አንድ ሰሞን ነው አንድ ሰሞን ነው። እና በቀጣይ ደግሞ ምግብ ለምን በቆሎ ቂጣ አይሆንም፣ እቤታችሁ ሰርታችሁ ብሎ ሆቴል ለሆቴል እንዳትሄዱ። እውነቴን ነው የምላችሁ። እንጀራ መጋገሪያ የላችሁም፣ ችግር የለውም። ቂጣ አጋግሩ፣ ኩፍታ አጋግሩ፣ ፍርኖ ዱቄትና በቆሎ አቀላቅላችሁ ጋግሩ። ጎመን ቀቅላችሁ ቆንጆ ተደርጎ ይበላል። እንጀራም ከሌላችሁ እንጀራ ገዝታችሁ ወጥ ሰርታችሁ መጋገሪያውን እስክትገዙ ወጥ ሰርታችሁ መብላት ትችላላችሁ። ሆቴል ሄዳችሁ ለአንድ ምግብ ከመቶ ብር በላይ ከምታወጡ እቤት ውስጥ መቶ ብር ብታወጡ ምሰራ ቁርሳችሁን ትበላላችሁ። ቀጣይ ደግሞ ሱቅሽ ምን ያህል ፈጀ፣ ሱቅሽ ምን ያህል ፈጀ ለምትሉኝ እኔ ሂሳብ ካደረግኩት ማለት ነው የኮንቲነር ሱቅ ላይ በወር ሁለት ሺ አምስት መቶ የስድስት ወር ነው የከፈልኩት አስራ አምስት ሺ ብር። መደርደሪያውን ደግሞ የገዛሁት አስራ ሁለት ሺህ ብር ነው። ያስገጣጠምኩበት አንድ ሺህ ብር፣ አስራ ሶስት ሺህ ብር አጠቃላይ። ባልትና ደግሞ ሽሮ፣ በርበሬ እንዲሁም በሶ፣ ቆሎ ያዘጋጀሁት በስልሳ ሺህ ብር ነው። አጠቃላይ ስንት ፈጀ ማለት ነው? አስራ አምስት ሲደመር አስራ ሶስት ሀያ ስምንት ሲደመር ስልሳ ያው ዘጠና ሺህ ያልሞላ ማለት ነው። ሰማንያ ዘጠኝ ሺህ ብር ነው የፈጀብኝ። ስለዚህ በሰማንያ ዘጠኝ ሺህ ብር ይሄን የመሰለ ሱቅ መክፈት ከፈለገ ከቻላችሁ ድጋሚ ምንም ከሀገራችሁ የሚያሰዳችሁ ነገር የለም። ብር አያያዝ ላይ ጎበዙ ነው። እውነቴን ነው የምላችሁ። አንድ ጓደኛ ትናንትና ላይቭ ላይ የምታወራችሁን ሰምታችኋል እኔ ምን ያህል ለገንዘብ ቫሊው እንዳለኝ ፕሮግራም ነበረ በርስዴ ማለት ነው በርስዴ ፕሮግራም ሆኖ ለስላሳ አምጥቼ የላቸው ነበር ፔፕሲ፣ ምሪንዳ ምናምን። የዛን ጊዜ ፔፕሲ ሁለት ብር ከሀምሳ ነው ሳውዲ ላይ። አሁን ስንት እንደሆነ አላውቅም። ምናልባት ከመጣሁ ጨምሮ ይሁን ከዛን ጊዜ በኋላ ጠጥቼ ስለማላቅ ነው ሶሪ። ጋዝ ነገር እና ገዝቼ አምጥቼ በርስዴ ያለቀ ሳይጠጣ ቀረ፣ ለስላሳው ማለት ነው። ከዛ እኔም ወደ ስራ ልሄድ ስለሆነ ብድግ አደረግኩ። ምሸዋሪ ሲመጣ ወደ ነው የምትወስጂው ሲሉኝ ጊዜ ምንድን ነው ልመልስ ነው እሱቅ ስላቸው እንዴ ያ በንጠጣ አሁን እንጂ ገብጋባ ምናምን አሉ የኔ ወዶች። የዛ ያን ፔፕሲ የመለስኩበት ብር ለእኔ ካርድ ሞላልኝ። እነሱ ካርድ ይሞሉልኛል አይሞሉልኝም። መጋበዝ ባለብኝ ሰ አጋብዣለሁ። የተረፈው ደግሞ መክሰር የለበትም። ቀጥታ ሱቆስእጄ መልሼ ካርድ የሚገዛውት የአምሳ ብር ካርድ ስለዚህ በጣም ተደንቃ ነው እና የዚህን ያህል ብር ትይዛለች ስትመክረኝ አልሰማ ብዬ ነው ብላ ነው መታላይፍ ላይ ያወራችው። ለአንድ ብር ለአንድ ብር የወርቅን ያክል ግምት መስጠት አለባችሁ። ያን ካደረጋችሁ አገራችሁ መታችሁ ሰርታችሁ የማትለወጡበት ምክንያት የለም። ያለ ምክንያት ገንዘብ አታውጡ። አንድ ብር እንኳን ሲጠፋባችሁ እንዴት ጠፋ ብላችሁ ቁጭ ብላችሁ ጭንቅላታችሁን አሰርታችሁ ራሳችሁን ጠይቃችሁ ያ ብር የወጣበትን መንገድና ቦታ ማወቅ ግዴታ ነው። አንድ ብር ነው ነው ነው ምናምን ብላችሁ እንዳታልፉ። ይህን ካደረጋችሁ በሀገራችሁ ሰርታችሁ መለወጥ ትችላላችሁ። ጋሞ ባልትና ነኝ፣ አብራችሁ የነበርኩት ሼር፣ ሰብስክራይብ፣ እንዲሁም ላይክም ኮመንትም ማድረግ እንዳትረሱ። እወዳችኋለሁ። ቻው፣ መልካም ምሽት።